እና እሱ እንዴት ኢየሱስ ክርስቶስ ሰይጣን ይፈትነዋል። በጣም ጥያቄ ሆነብኝ። እነሱ ራሱ ሰይጣን የሚፈትነው አምላክ ነው ያለች ምናምን ሲሉኝ ሰላም ብያለው። እንኳን አደረሳችሁ እንኳን አደረሳችሁ ለጌታችን ቀን ለመዳን ያለ ሁላችሁንም በጣም የመወዳችሁ ሰላም ብያለው። ሁሉ ሰላም ነው የሚል አዲስ መዝሙር አለ የቀሲስ አሸናፊ እሱ መዝሙር እናዳምጥና ከዛ በኋላ ቀጥታ ወደ ውይይቱ እንሄዳለን። ሁሉ ደህና ነው፣ በቃ ደህና ነው። ሰይጣን የፈለገውን ያውራ፣ ክፉ ሰዎች የፈለጉትን ያውሩ፣ እኛ ጋር ሁሉ ሰላም ነው፣ ደህና ነው። እግዚአብሔር ከእኛ ጋር ስላለ ሁሉ ሰላም፣ ሁሉ ደህና፣ ሁሉም ነገር ሰላም ነው። እና ወደ ውይይታችን እንሄዳለን። አይቻለሁ ፕሮቴስታንቶችን አይቻለሁ አስገባኝም ብላችሁ የጻፋችሁልኝም በውስጥ አይቻለሁ። ፓስተሮች እና መጋቢዎች ከክርክሩ ይልቅ በዚህ ጠዋት በዚህ ማለዳ የእግዚአብሔርን መዝሙር ማዳመጥ ስላለብን ከእግዚአብሔር ጋር ኅብረት ማድረግ ስላለብን መዳረቁም ተገቢ ስላልሆነ ሁለት ሶስት ሰው ራሱ ቢሰበው፣ ሁለት ሶስት ሰው ራሱ ልቡ ቢያርፍ ደስ ስለሚለኝ ይሄን መዝሙር እናዳመጥና ከዛ በኋላ አብረን ወደ ውይይቱ እንሄዳለን እየሆነ ብዬ እንዴት አለው? አንድ መዝሙር ጋብዘንና ወደ ውይይቱ ሄዳለሁ። ወይስ መዝሙር ልጋብዝ? አንተ ጋብዘን፣ እኔ ጋይል ሌላ ስልክ እዮብዬ፣ ዝማሬ መላእክት ያሰማልን። ወንድሜ እንዴት ነህ? ሰላም ብያለሁ። ዓለም ይብ እዮባ፣ ዛሬ ርዕስ ይዤ ርዕስ ይዤ የመጣሁት ቤተክርስቲያኗ መስራች ካላት ድንገት ፕሮቴስታንቶች ስፔሻሊ ብዙዎች በውጭ ያሉ አሉ እና ፕሮቴስታንት ቤት ላይ አባት አላችሁ ወይ የሚል ነው። አባት ካላቸው እንደዚህ እርስ በርስ አይባሉም። አንዱ አንዱን አያወግዝም። አንዱ አንዱን አያወግዝም። እና በመሪ ደረጃ በቤተክርስቲያን ደረጃ እና አባት አላችሁ ወይ፣ መስራቹ ማን ነው የሚል ነው። በዚህ ጉዳይ እንድናወራ ከዛ በኋላ ወደዚህ ክርስቶስ ኢየሱስ ወደ ተከላት እና ወደ መሰረታት ቤተክርስቲያን እንዲመጡ ርዕስ አድርጌን የገባሁት ምን ትላለህ? አሪፍ ነው ተሞ በጣም አሪፍ ነው ይሄ። ከዛ በፊት መዝሙር እኔ በጣም በጣም ነው የምወደው። እና ያ የገብረ ዮሐንስ መዝሙሮች እንዳለ የሚወደዱ ናቸው። ዜማ ብቻ አይደለም፣ ገራሚ ገራሚ ግጥሞች አሏቸውና በዋጋ ገዝተኛልና ይላል። ጳውሎስ ያለውን ነው በቀጥታ ወስዶ የሚነግረን። በዋጋ ተገዝታችኋልና ከራሳች አይደላችሁም ይላል። አንደኛ የቆሮንቶስ ምዕራፍ ስድስት ቁጥር 20 ላይ በዋጋ ተገዝተናል። ስለዚህ ከራሳችን አይደለንም። በራሳችን ላይ እንዲህ እንደዛ ማረግ ራሱ አንችልም። አንዳንድ ሰው ኑሮ ከበደ ምናም ምናም ብሎ ራሱ ላይ የሆነ ነገር ለማረግ ይወስናል፣ እንደዛ ያስባል። ግን የማረግ ስልጣን የላችሁም ነው የሚለ የራስ ፀጉራችንን የመቀየር ጥቁሩን ነጭ፣ ነጩን ጥቁር የማረግ አቅም ሳይኖረ በዋጋ የተገዛ አካላችንን ማንነታችንን እንደዚህ እናደርጋለን ማለት ራሱ በእግዚአብሔር ላይ ማመጽ አላስፈላጊ ነው ማለት ነው። ስለዚህ በራሳችን ላይ የምናደርጋቸው እያንዳንዱ ነገሮች ከእግዚአብሔር ጋር ያጋጩናል፣ ማመጽም ጭምር ይሆናል። ሁለተኛ ነገር ደግሞ መጨረሻ ላይ ያለችው አዝማችን ከውሃና ከመንፈስ ተወልጄ በመቅደስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ ይላል እና ከውሃና ከመንፈስ የእግዚአብሔር ልጅነት እንደምናገኝ ይናገራል ማለት ነው። ይሄ የመጽሐፍ ቅዱስ እውነት ነው። ቤተክርስቲያን ለዘመናት ስታስተምረው የኖረችውና ሰዎችን ወደ አካሏ ስትጨምርበት የኖረችው ስለሆነ ማለት ነው። እና ከውሃና ከመንፈስ መወለድ የዮሐንስ ወንጌል ምዕራፍ ሦስት ቁጥር አምስት ጎላ ያለው ትምህርቱ ነው። እና ዘማሪው ደግሞ መጽሐፍ ቅዱስን በዜማ መገበን ማለት ነው። እና ስሙት፣ ያልሰማችሁ እየደጋገባችሁ። ሌሎች መዝሙሮችም አሉት በጣም የተወደዱ፣ ሁሉንም ስሟቸው ለማለት ነው። እዮብዬ መዝሙር መዝሙሮች በተለይ የኦርቶዶክስ መዝሙሮች ስለ ክርስቶስም ስለ ቅዱሳንም በተሻለ መልክ የሚያስረዱና የሚያስተምሩ ናቸው። የምር ማለት ነው። እንደፈለግ የምትዘልበት ባይሆንም ግን ውስጥ እየገባ እያረሰረሰ የሚዘመር መዝሙር ነው። የአቦነሽንስ አቦነሽ የልብሱን ጫፍ ብነካ የሚለው መዝሙር አዳምጠከዋል? ታዲ መዝሙር ሳይተክሏት አለ የልብሱን ጫፍ በጣም ብዙ እሱ መዝሙር በጣም ነው የምወደው። እዮብዬ፣ አሪፍ ነው፣ ክፈተው። ሰላም ብያለሁ እዮባ። ቤልት ነው ያስወጣ፣ ቤልት ነው ያስወጣ። ከቤልት በኋላ እንትን ስትል እንደገና ያስገባል። እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ናርዲ ሰላም ብያለሁ። እህቴ ተሙዬ እንዴት ነው ሰላም ነው ወይ? አለም እግዚአብሔር ይመስገን። አለምዬ ሰላም ብያለሁ። እ ሰላም ነኝ። ሰላም እግዚአብሔር ብዛላችሁ። እንዴት ናችሁ? ተሙዬ፣ ናርዲ፣ ሁላችሁም እንዴት ናችሁልኝ? አልነውልሽ ነ ማስገባው ጥያቄ ካላችሁ ፕሮቴስታንትን ብቻ ነው ኦልሞስት ለኦርቶዶክሳውያን ጥያቄ ሊመልሱ የሚችሉ ወንድሞች አሉ። ያው ብዙም ክርክር ውስጥ ከእናንተ ጋር ስለማንገባ፣ ከዛ ግን አንድ መዝሙር እናዳምጣለን። እዮቤ መጣ እብሬንህ የሚለውን የአቦነሽን መዝሙር በጣም የምወደውና እሱን እንዘምራለን። እሱን እናዳምጣለን። እዮቤ ቤልትን ያስወጣ እኔ ራሴ ወጣውኝ ልክ አንተም። መፈለግ ደግሞ እኮ ከባድ ነው። ባለፈው ክፍለ ሀገር ሄደህ ፎቅ ስላየህ ብቻ አዲስ አበባ መስሏል ነበር እንደ ው ሂድብን ካልከኝ ድባ ነው። ስለ አዲስ አበባ ግን ያው ዞሮ ዞሮ እኔ የክፍለ ሀገር ሊስ ስለሆንኩኝ መጥታው ከቤት ነው የሚወስዱኝ። ከቤት ይወስዱኛል፣ ለቤት ይከቱኛል። ከባድ እኮ ነው የምር። እኔ ታሳዝነኛለህ ተሙዬ፣ አንጀቴን ነው የበላኸው። ተውዬው ተው አንተ ያለህብህ ቦታ ላይ ብቻላል አንተን የሚያቅል ሰው አሁን በጥቆማ ተሙ ራይድ ያዝ፣ ተሙ ሰላሳ ዘጠኝ ቁጥር ባስ ያዝ። ከባድ ነው የምር። እኔ በጣም ብዙ ቀን ላሳይህ ሞከርኩኝ እኮ ግን ደግሞ በዙሪያ ያሉት እራሱ ሁሉም የገጠር ልጆች ናቸው እኮ። አረበና ልደት የባሬ አላሰለጠነ። አዲስ አበባን በማን ያወቀው? ልደ ፈለጊ ማን እዮባ? ልደትን እኮ ነኝ ያሳየሁት። ከባሌ ሮቤ መጡ። ምንም እኮ ከተማ ያውቅ ምናፈል ልደት እና ወለ ፈለገ ደግሞ፣ ፈለገ ደግሞ ሊቅነቱ ገርጂ ብቻ ነው ገርጂን ነው የሚያውቀው ሌላ ምንም አያቅም እኮ እኔ ያሉኝ አንድ ሀገር የሚያሳዩኝ እነሱ ናቸው ምንም አደለም ግን የሆነ ሰዓት ላይ የሆነ አካባቢ ጠፍቶባቸው ዙሪያውን ያዞሩኝ አንድ አስፋልት እንትን ብሎባቸው አዙረኝ አታዙረኝ እኮ ነው የሚጫወቱት እ በስንት ጸሎት እኮ ነው የሆነ ቦታ የሚደርሱት አናቅም እን ማፕ እያነበቡ የሚሄዱት ተው ሼር አረጌ ከመጣ በኋላ አትችለውም ማንኛው ልደትን ፈለገ እንኳን አቋል ከተማ ልጅ ነው። ልደት እንኳን ያ ቃል ሲጀመር ምንም አይልም። ልደት አንደኛ ነው። ልደት በጣም ነው የሚያውቀው። ልደት በፊት የተከራየበት ወደ እንትን ነበር፣ ይሄ ከተማ መውጫ ነበር። እና አስር ሰዓት ሲሆን በዱኔ መሽቶብኝ ልጅ ነበረ። ከዛ መገናኛ ገባ ከዛ መገናኛ ሲገባ በቃ እየጠፋ ምናምን ቦታውን አያውቀውም ምናምን። ከዛ ምን ላድርግ ብዬ እዛው ግቢ እየተከራየሁ ጠፍቶ ጉድ ከምንሆን ብዬ ከዛ እሱን ለማለማመድ ማለት ለዚህ ነው እንዴ? ሌላ ሌላ ቤት ስለማያውቅ ነው እንዴ እኔን እዛ ቤት ያከራየኸኝ? በቃ ሌላ ቤት አያውቅም። አያ ቀድመህ ነግራኝ ቢሆን ኖሮ አሁን እዛ ግቢ አገባም ነበር። እኛ ሰጥቶ ሁኔታው ነው ግቢ አስገባህ አንተን አየኸው በቃ ከተማ ስለማያውቅ ነው እዚህ ነው ያስገባኝ። አይ በጣም አይዞህ አይዞህ አንተም ትለምዳለህ። አይ እኔ እኔ ክፍለ ሀገር ልጅ እኔ ምንም አላውቅም። እኔ እየመጣችሁ ስል እችይ ነገር ግን ምንድን ነው የራይዶች ቅነሳ ነው የምትመስለው እየመጣችሁ ስል እ እንደ ሳስበው እንደ ላይ ነው ታውቃለህ። የሆነ ቦታ ስትሄድ ገንዘቡ ላይ ነው። ስለዚህ እኔ ክፍለ ሀገር ልጅ እኔ ሁሌ እኔ ክፍለ ሀገር ልጅ የምትሆነው ደግሞ ከባድ እኮ ነው። በጣም ደግሞ ምንም አለማወቅ እኮ ነው የሚገረመኝ እኮ ከተማው ይመሳሰልብኛል። ምን ችግር አለው? እኔ ከዚህ በኋላ መጥቼ ሰው ሶስት በላይ መጣ የለ እንደ አይ መኪና አለ

ኦርቶዶክስ ኦርቶዶክስ። በድፍረት ስላሴ ቡድን ፕሮፋይል ማድረግ። አዎ ግን ጥያቄ ልጠይቅ። ክርስቶስ ሰላም ከናንተ ጋር ይሁን መጀመሪያ። እኔ ጥያቄ ምንድነው? መጽሐፍ ቅዱስ ላይ ያነበብን ምናምን ኢየሱስ ክርስቶስ ሰይጣን ሊፈትነው ወደ ተራራ ላይ ያወጣው የሚላል አይደለም እና እሱ፣ እንዴት ኢየሱስ ክርስቶስ ሰይጣን ይፈትነዋል? በጣም ጥያቄ ሆነብኝ። እነሱ ራሱ ሰይጣን የሚፈትነው አምላክ ነው እያለች ምናምን ሲሉኝ፣ በቃ በጥያቄ መልክ ለእናንተ ላቀርብ እና እስኪ ይህንን አብራሩልኝ። አዎ እሺ። የማቲ ወንጌል ምዕራፍ አራት ላይ ጌታ ኢየሱስ ክርስቶስ ይፈተን ዘንድ ወደ ተራራ እንደወጣ ይናገራል። አርባ ቀን ከጾመ በኋላ ማለት ነው። አርባ ቀን አርባ ሌሊት ከጾመ በኋላ ነው ይፈተን ዘንድ የወጣው። እንደምታውቁት ጌታ ኢየሱስ ክርስቶስ ሰው የሆነው እኛን ለማዳን ነው። በሞት ላይ ስልጣን ያለውን እንዲሽር በስጋና በደም ተካፈለ አይደል የሚለው ጳውሎስ ዕብራውያን መልእክቱ ላይ ስለዚህ እኛን ለማዳን ሲመጣ ሲያድነን ምን አድርጎን ያዳንን ያዳነን ከተባለ ፈጽሞ እኛን ሆኖ ነው። ከኃጢአት በቀር ምን ሆኖ እኛን ሆነ? እኛን ሲሆን ተፈተነ። ጳውሎስ ዕብራውያን ምዕራፍ አምስት ላይ ምን ያህል መከራ እንደተቀበለ ይናገራልና እንደውም ለኛ ሊራራልን ይችላል ብሎ ሲገልጽ መከራዎችን የምርም ተቀብሎ ነው። ከዛን እንዴት ማሸነፍ እንዳለብን እሱ ተቀብሎ ከዛ ለኛ የማሸነፍን ስልት አሳየን። ለምሳሌ በሶስት መንገዶች፣ በገንዘብ፣ በስልጣን፣ በአምልኮ በነዚህ ፈትኖታል። ኢየሱስን ማለት ነው ዲያብሎስ። ጌታ ኢየሱስ ክርስቶስ ግን ምን አለው? አይ ፈተናው ከባድ ነው ብሎ ወድቆ አሳየን ወይስ አሸንፎ አሳየን? አሸንፎ አሳየን። የእምነታችን ራስ ክርስቶስ ነው። መርሃችን ክርስቶስ ነው። ክርስቶስን አይተን ነው የምንከተለው እንደምታውቀውና ማሸነፍን ተምረንበታል። እዛ ክፍል ላይ ዲያብሎስ ወደ ተራራ ውቶ ዓለምን ያሳየና ብትሰግድልኝ ይህን ሁሉ ላንተ ሰጣለሁ ይለዋል። ስለዚህ እኛ ዓለም ላይ ያሉ በጣም ውድ የሆኑ ነገሮች መጥተውልን አምላካችንን ከመካድ ልክ እንደ ጌታ ኢየሱስ ክርስቶስ አይነት መልስ ልንመልስ ይገባል። ምን አይነት መልስ? ለአንዱ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ስለዚህ አንተ ያስከ ያሳይህኝ ነገር ሁሉ እኔ ጋር ከንቱ ነው ማለት ሶ ከክርስቶስ ይህን እንማራለን የምር ክርስቶስ ግን ለባህሪው ተስማምቶ በዲያብሎስ በመፈተን የሚያገኘው ነገር ኖሮ ነው አይደለም እኛ እናገኝ ዘንድ ነው እኛ እናገኝ አንድምታችን የዕብራውያንን ከተቀበለው መከራ መታዘዝን ተማራ ምና ሚለውን ክፍል ራሱ ሲፈታ ለኛ ድህነትን ያሳይ ዘንድ በእኛ ተገብቶ ተናገረ ብሎ ነው የሚናገረውና እዚህም ክፍል ላይ ይህን እናገኛለን። ከዛን ደግሞ ይህንን አንተመረው በኋል ስለዚህ ዳቦ አድርገውና እንብላ ይላል። ድንጋዩን ዳቦ አድርገውና እንብላ ይላል። ሰው በእግዚአብሔር ቃል ብቻ ማነው እግዚአብሔር ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ይላል። ስለዚህ በምግብ የእግዚአብሔርን ቃል እንሽር አይገባም። ይልቁኑ ደግሞ የምንኖርበት ዋናው የእግዚአብሔር ቃል ነው። ምግብ ጊዜያዊ ነው። ስለዚህ በዚህም እንዴት አድርገን ማሸነፍ እንዳለብን አሳየው ማለት ነው። እና እንደው ከሙስሊሞች ያነሳሉ፣ እንደው የሚፈተን አምላክ ይላሉ። የተፈተነው መቼ ነው? ይሄ መሰረታዊ ነገር ነው። ሰው ሆኖ ከመጣ በኋላ ወይ ሰው ሆኖ ሳይመጣ? ሰው ሆኖ ከመጣ በኋላ ሰው ሆኖ ሲመጣ ፍጹም ሰው እንደመሆኑ እኛን መስሎ እንደመምጣቱ የእኛን እሱ ተቀብሏል ማለት ነው። ግን በዛው አንፃር ያው እነሱ ቆርጠው ስለሚያዩ ቆርጠው ደግሞ ለሚፈልጉት ዓላማ ስለሚያውሉት እንጂ ሰው ሆኖ ደግሞ ኃጢአትን ይቅር የሚል ሰው ሆኖ ደግሞ እኔ ጌታ ነኝ ብሎ የሚል አምላክ ነኝ የሚል የእግዚአብሔር ልጅ ነኝ የባህሪ ልጅ ነኝ የሚል አለ። የእነሱ ይላሉ ነቢያቶች ነቢይ ነን ምናምን የሚሉት አይሉ። ኢየሱስ ክርስቶስ ግን ምን ብሏል? ለምሳሌ ዮሐንስ ወንጌል ምዕራፍ አምስት ላይ ምን የሚል ቃል እናገኛለን? ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊወግሩት ድንጋይ አነሱ። ይላል ዮሐንስ ይሄንን ሲተረጉ ምን አለ ዮሐንስ? ሰንበትን ስለሻረ ብቻ አይደለም። ታዲያ ለምንድን ነው የሚወግሩት? ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊወግሩት ድንጋይ አነሱ ይላል። ስለዚህ ኢየሱስ ራሱን ከማን ጋር ያስተካክላል? ከአባቱ ጋር ከአምላካቸው ጋር ራሳቸውን ማስተካከል የሚችሉ ነቢያት አሏቸው፣ እነሱ የላቸውም። መሐመድ እኔና አላህ አንድነን ማለት ይችላል? አይችልም። ኢየሱስ ግን እኔና አባ አንድነን ማለት ይችላል። መሐመድ እኔ የአላህ ልጅ ነኝ ማለት ይችላል? አይችልም። ኢየሱስ ግን ልጅ ነኝ ብሎ ይናገራል። አብም የምወደው ልጄ እርሱ ነው፣ እርሱን ስሙት ብሏል። ስለ ልጁ መስክሯል። እኔ ስለራሴ ብመሰክር ምስክሬ። ምን አይደለም፣ እውነት አይደለም። ስለኔ የሚመሰክር ግን አባል በእነሱ ህግ ማለት ነው፣ ለራስ ሳይሆን ሌላ ምስክር ይፈልጋል። ሶ በእነሱ ህግ እንኳን አብ ስለ እርሱ መስክሯል። ስለዚህ ስለ ኢየሱስ ስንናገር ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ። ሰው እንደመሆኑ የተቀበላቸውን ሰው ብቻ ብለን ልንተረጎም አይገባም። ሰው እንደመሆኑ ብለን ብቻ ነው ምንተረጎመው እንጂ፣ ሰው ብቻ ነው ብለን ከተረጎምን ሰው ብቻ ከሆነ የምንጠይቃቸው ጥያቄዎች አሉ። ሰው ብቻ ኃጢአት ይቅር ይላል ወይ? ኃጢአትህ ተሰረየልህ ሂድ። ኃጢአትሽ ተሰረየ የልሽ ሂጂ። ሲል ተመልክተናላ መሐመድ ያረጋል አያረግም ኃጢአትን ይቅር የማለት ስልጣን ያለው አምላክ ብቻ ነው። ስለዚህ ክርስቶስ በስልጣኑ ኃጢአትን ይቅር ብሏልም ሲልም አይተናልም። መጽሐፍም ቃል በቃል እንዲህ ብሏል። ዕብራውያን ምዕራፍ አንድ ከቁጥር አንድ ጀምሮ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ካለ በኋላ እርሱ የክብሩ መንጸባረቅና የባሕሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢያታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ተመለከታችሁ፣ ሁሉን በምኑ ቃል አለ? በስልጣኑ ቃል። ስለዚህ ኢየሱስ በስልጣን ነው ኃጢያትን ይቅር ያለው፣ በስልጣኑ ነው ወደ በአባቱም ቀኝ የተቀመጠው ከሞትም የተነሳው ስለዚህ እርሱ ፍጹም ሰው ፍጹም አምላክ ነው። ከዚህ አንጻር ፍጹም ሰው እንደመሆኑ ተፈተነና፣ ያው ራሱ ጌታ ኢየሱስ ክርስቶስ በፈተናው እኛን ግን ፈተናን ማለፍ አስቻለን ወይንም ደግሞ አስተማረን። ማለት ጸልዮ ጸሎትን እንዳስተማረ ማለት እንጂ ለሱ ጸሎት እንደው የጎደለ ነገር ኖሮት ለማሟላት አይደለም የሚጸልየው። እሱ ፍጹም አምላክ ነው ነገር ግን ጸሎትን እንማር ዘንድ ሲጸልይ ተመልክተናል። ፍጹም ሰውነቱንስ እንዴት እንመን? ልክ ዛሬ ፍጹም ሰው ሁሉ ይፈተናል አይደል? ኢየሱስም ተፈተነ። ስለዚህ ፍጹም ሰው ነው የሚለውን በደንብ አስረግጦ አስተማረን ማለት ነው። በዛው ፍጹም ሰው የሆነው ክርስቶስ ደግሞ ራሱ ኃጢአትን ይቅር ብሎ ደግሞ ፍጹም ሰው ብቻ አለመሆኑን ደግሞ አሳይቶናል። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ ሳንነጣጥል ይሄንን ልናምን ይገባል። ያደረጋቸውንም ነገሮች ደግሞ በዚሁ ነው የምን ተረጎመው እንደ ፍጹም ሰውነቱና ፍጹም አምላክነቱ ማለት ነው፣ ያለመነጣጠል ይተረጎማሉ ማለት ነው። እና ከዛ አንጻር ነው። ስላበዛው ይቅርታ ጋይዝ